ሰበር ዜና። ውጊያው ከተነሳ ውጤቱ ግልጽ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ይህንን ጉዳይ በዜናችን የምንመለከተው ይሆናል። ሰላም ጤና ይስጥልኝ፣ የቻናል የቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራችሁን የማስደምጣችሁ ይሆናል። እስከ መጨረሻ አብራችሁ ቆዩ። ጠቅላይ ሚኒስተር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠነቀቁ። የኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ ቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ጠቅላይ ሚኒስትር አብይ ዛሬ ማክሰኞ ጥቅምት 18 2018 ዓ ም በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንዖት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና በሻቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ ለነዚህ ጥያቄዎች ምላሽ በሰጡበት የማብራሪያዎች ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት ሀገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ አገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል። ኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው። ቢያንስ ይህንን መናገር አትከልክሉም ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም፣ በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። የፍትሐዊና ኤሪታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። ዶክተር አብይ አህመድ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልካምድራዊና ኢኮኖሚያዊ ነው ብለው እንደሚያምን አስገንዝበዋል። የኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝብ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቃውሞች አልገቡበትም፣ ካቢኔው አያውቀውም። እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጿል። አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንኑ ጉዳይ ሲያነሱ እንደነበር ለምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስቷል። መንገዱን ከጠገንን በኋላ ችግር አለብን ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስለው አለ። እንደዛ አይደለም ታሪኩ ስለማንናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሷል። ወደብ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምነን ጄኔሬተርና ክሬም በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ይህ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባ ሲሉ ከዚህ ቀደም በይፋ ያልተነገረ እውነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ ይህ የሆነበት ምክንያት በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስተሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈር ለቆ የወጣው የትግራይን ጦርነት ባስቆመ የፕሪቶሪያ ስምምነት ምክንያት ነውም ብለዋል። ፕሪቶሪያ ስንፈራረን ትክክል አይደለም፣ ጦርነቱ ለምን ይቆማል? ሕዋትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራ መንግስት ወንጅለዋል። ጠቅላይ ሚኒስተሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሐሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም፣ ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ ባካችሁን ሸምግሉንና መፍትሄ አምጡልን ብለዋል። አለም አቀፉ ማህበረሰብ እናሸማግላችኋለን ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳይ ብዙ የሚሄድ እንደማይመስላቸው ተናግሯል በአንድ ቀንም አንመልሰውም በአንድ ቀንም አላጣነውም በተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል አቢ ኢትዮጵያ ቀይ ባህርን ያጣቸው በ30 ዓመት ትግል እንደሆነ ጠቅሰው መልሰው ለማግኘት ግን ሌላ 30 ዓመት ያስፈልጋታል ግን አላስብም ብለዋል በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው የፈለገ ብንወያይ ግን ለማጣት የፈጀብን ሰላሳ ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። አብይ በዛሬ ፓርላማ ማብራሪያቸው ለኤርትራ መንግስት ያሉት መልእክት አስተላልፈዋል። ኤርትራ መንግስት በአገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቀዋል። የኤርትራ መንግስት ወደ ኢትዮጵያ ሕገወጥ የሰዎች ዝውውርን እንዲያቆምና አሜሪካ ተቀምጠው የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግሯል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክረዋል ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ፣ ውጊያው ከተነሳ ውጤቱ ግልጽ ነው። ከዚያ በኋላ እየየ አይሰራም። አሁኑ አሁኑኑ አለመጀመር ነው በማለት አስጠንቅቋል። ማንም አይሞትልህም። ሞራል ይሰጣሃል እንጂ አይሞትልህም። መጨረሻ የምትሞተው አንተ ነህ። አያዋጣህም ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያስቆመንም። ይህ ግልጽ መሆን አለበት። ወደዛ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አያይዘው ሚሊዮን ፐርሰንት እርግጠኛ ነኝ፣ የኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። በውንጀላ የታጀበው የፕሪቶሪያ ስምምነት ማብራሪያ ጠቅላይ ሚኒስትር አብይ በዛሬው ምክር ቤት ውሎ ማብራሪያ የሰጡበት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት ያለበት ይዞታ ነው። ጠቅላይ ሚኒስትሩ ከዚህ ጋር የተያዘ የሰጡት ማብራሪያ የስምምነቱ አንዱ ፈራሚ የሆነውን ህወሓትን የተመለከተ ውንጀላዎችን ያዘለ ነው። የፕሪቶሪያ ስምምነትን በተመለከተ መሳሪያ መደበቅ፣ ማሰልጠን፣ ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው። መሳሪያ ደብቆ ማስቀመጥ፣ በኮንትሮባንድ ማስገባት በስምምነቱ ላይ የለም ሲሉ የትግራይ ክልል አመራሮች ላይ ያነጣጠረ ውንጀላ አሰምተዋል። ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ያነሱት አብይ እነሱ ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉ ውንጀል አዘል ጥያቄ ለምክር ቤቱ አቅርበዋል። በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው ጸለምት ላይ እንደመለስ ነው ወልቃይት ላይም መመለስ አለበት ይህ መንግስት ጽኑ አቋም ነው ሲሉም ተናግረዋል በአማራና በትግራይ ክልሎች የይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ራሱ ህገ መንግስቱ ምላሽ አለው በክልሎች መካከል ድንበር የለም ወሰን ብቻ ነው ያለው ህገ መንግስቱ ቀበሌ ግን አያሰምርም ያሉት አብይ የአካራካሪ አካባቢዎች ጉዳይ መወሰን ያለበት በህዝብ ውሳኔ መሆኑን አስምረውበታል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ አለ ያሉት ጠቅላይ ሚኒስትሩ የወልቃይትም ይሁን በሌሎችም አካባቢዎች ያለው ይገባኛል ጥያቄ በሰላማዊ መንገድ መመለስ እንዳለበት ተናግሯል። ወልቃይት ከ5 እና 30 ዓመት ጎንደር ከነበረበት ወደ ትግራይ ተካሏል። ውጊያው ሲፈጠር ወደዚህ ተመልሷል ያሉት አብይ ጥያቄው በህዝበ ውሳኔ ካልተመለሰ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ብሏል። እስካሁን ለወልቃይት ፌዴራል መንግስት በጀት እየመደበ አይደለም ያሉት ጠቅላይ ሚኒስትሩ ይህ የሆነው ችግር ስላልተፈታ እንደሆነ በመጥቀስ በጀት አለመመደቡ ትክክል አይደለም ብሏል። መንግስት ምን ምርጫ ለማካሄድ አቅም አለው ለሚለው ጥያቄ መልስ ሲሰጡ ከወራት በኋላ እንደሚካሄድ የሚጠበቀውና ከወዲሁ በአገሪቱ በተለያዩ አካባቢዎች ያሉ የጸጥታ ችግሮች የፈጠሩት ስጋት ያጠላበት የሰባተኛው አጠቃላይ ምርጫ ጉዳይም በጠቅላይ ሚኒስትሩ ማብራሪያ ላይ ተዳስሷል። ጠቅላይ ሚኒስትሩ መንግስት አጠቃላይ ምርጫውን ለማከናወን መንግስት አቅም አለው ሲሉ ስለ ደህንነት ስጋቱ ማረጋገጫ ሰጥቷል። እየተዋጋንም ምርጫ አካሂደናል ያሉት አብይ ምርጫው በተያዘለት የጊዜ ሰሌዳ እንደሚከናወን አስረግጠው ተናግሯል። ልታሸንፉ እንዲቀናቹ ምኞቴ ነው ሲሉም ለተፎካካሪ ፓርቲዎች መልእክት አስተላልፏል። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም፣ ሁሉም ነገር በመደመር ነው የሚሆነው ሲሉም ተደምጠዋል። ከጸጥታና ደህንነት ጥያቄዎች ጋር በተያያዘ መንግስታቸው ችግር አለብኝ ከሚል የትኛውም ኃይል ጋር እንደሚወይ ጠቅላይ ሚኒስተሩ ጠቅሰዋል። ከዚህ ቀደም ከኦሮሞ ነጻነት ሰራዊት እንዲሁም ከትግራይ ኃይሎች ጋር ውይይቶች መደረጋቸውን አጣቅሰው የአማራው ሸኔ የኦሮሞውም ሸኔ ተዋይቶ የመጣውን ተቀብለናል ብለዋል። በቀጣይም ከታጣቂ ኃይሎች ጋር ንግግር ለማድረግ ዝግጁ መሆናቸውን አስምረውበታል። ችግር ካለ እንደ አገር መክረን እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም ብለዋል። ከብሔራዊ ውይይት ባሻገር ተበድያለው ለሚሉ ወገኖች የሽግግር ፍትህ ለማስፈን መንግስት ዝግጁ መሆኑን ተናግረዋል።